ይህንን መናገር ለእኔ በጣም የሚከብድ ነገር ነው። ግን ምን መሰላችሁ፣ በጣም የሚያሳፍር ነገር ነው። በጣም ማለት መሆን የሌለበት እና መደረግ የሌለበት ብሩኬ፣ አላቅም በምኑ እንደሚመካ አላቅም። ፈጣሪ እንኳን ብትመኩ ብትመኩ በእኔ ተመኩ ነው ያለው አይደለ? ምናልባት ብሩኬ በጠጉሩ ይመካ፣ በቁመተው በቁመቱ ይመካ። አላቅም ከዛ ውጭ እንኳን ዜሮ ነው። ቀዳማዊ ብትሆን በመልክ ትቦን ተዋለ። ዛሬ የሰማሁትን ብነግራችሁ ጡዝ ነው የምትሉት። ኧረ ቡቡ ያናያረግን ብላችሁ ብላችሁ ትጨልሉ ነው የምትሉት። መልካም የጭለላ ቀን እኔም የሰማዋቸውን መረጃዎች ወደ እናንተ ከማድረስ ወደኋላ አልለም። አለለም ይህ ደግሞ ይህ ደግሞ ማደርገው የሀይሚዬ ህይወት ስለሚያሳስበኝና ስለሚያሳስበኝ ብቻ ነው ምን መሰላችሁ ነገሮቹ እየተደረጉ ያሉት እቺ ሴት የተባለችው እውነት ነው ውሸት ነው የሚለውንም አጣርቼ ነው የመጣሁት በትክክል እውነት ነው ሰላም ጤና ይስጥልኝ። ውድና የተከበሯችሁ የኒ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። በያላችሁበት ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። መጀመሪያ ቪዲዮውን አዳምጡት። ከመጀመሪያው ጀምራችሁ ማዳመጥ ካቃታችሁ ወደ መጨረሻው አካባቢ እስክሎር አድርጋችሁ አዳምጡ። መጨረሻው አካባቢ እውነተውንም በስነ ስርዓት ታዳምጡት፣ አላችሁ እናንተ ግን ከፈት ታደረጉና ጫፏን ታዳምጡና ኮመንት ለመጣፍ ትሮጣላችሁ። ምንድን ነው ያለችው ያወራችሁ ብላችሁ አዳምጡ። እሺ ሁሉም ቤት እነ ብሩኬን ቤት ቢሆን እና ሃይሚን ቤት ቢሆን ቪዲዮ ሲለቀቅ አዳምጡ። ዋናው ኢምፖርታንት ያለው መጨረሻው አካባቢ ነው። እውነቱንና ሀሰቱን የምትለዩት ማለት ነው። ይሄው ነው እንግዲህ። እንግዲህ ምን መሰላችሁ እቺ ሴት የተባለችዋ ብሩኬን በጣም አጥብዳ ነው አሉ የያዘችው በጣም አምዳን የያዘችው ያዘችው፣ ትፈልገዋለች በጣም ነው የምታፈቅረው። ከሚባለው በላይ በጣም ነው የምታፈቅረው። እሱ ግን አይፈልጋትም። ግን ላይክ የሚፈልጋት ለጊዜያዊ እንደሚፈልግ ለጊዜያዊ ነው የሚፈልጋት ስ ለጊዜያዊ ይፈልጋታል። ግን እሷ በጣም ነው የምታፈቅረው፣ በጣም ማለት ነው። እና እኔ ስሟን ከያልላችሁም ፎቶዋንም አልለጥፍላችሁም። ጊዜን ጊዜ ጊዜን ይተካል አይደለ? እነዚህ በሰው ልጅም በሰው ህይወት ላይም እቃቃ የተጫወቱ ጊዜው ቀኑ ሲደርስ ይዋረዳሉ። መብርሃንን እንደ ቅዱስ ሚካኤል ያዋርዳቸዋል። እኔ ማለት ነው ክርስቶስን። ይሄ ለላይክ ለምን፣ ለምን አይደለም። ከታማኝ ምንጭ ነው ያገኙት ይህንን መረጃ። እቺ ልጅ ድምጧን እኔ በስልክ ስናወራ ሶስት ሰዎች ናቸው ይህን መረጃ ያቀብሉኝ። ድምጣቸውን መለጠፍ አያቅተኝም፣ ነገር ግን እነዚህ ልጆች ደግሞ እንትን እንዲሉ አልፈልግም። አደራ ተብዬ ነው። ገባችሁ? ምን መሰላችሁ፣ እንደዚህ መደረግ የለበትም አደለም? ለምን እኔ ብሩኬ፣ መብቱ ነው ወንድ ልጅ ነው። የፈለገውን ህይወት መኖር መብቱ ነው ወንድ ልጅ ነው። ገብቷችኋላ? ግን ምን መሰላችሁ ለሴት ልጅ ሪስፔክት የሚባል ነገር አለ። ሃይሚ ደግሞ ይህንን ነገር ሚዲያ ላይ እንደዚህ ብሩኬ ከሌላ ሴት ጋር ምናምን ብላ በፕራንክ መልክ ነው አሉ ያመጣችው ማለት ነው። ነገሩ ግን እውነት ነው፣ እውነት ነው፣ ግን ትክክል እውነት ነው። መጨረሻ ላይም ሃይሚ ፕራንክ ነው ትለዋለች ለብሩኬ፣ ስሙን እንዲጠበቅ ማለት ነው፣ ስሙ እንዲጠበቅ ይሄ ፕራንክ ነው ትለዋለች። ግን እውነተኛ ነገር ነው ብሩኬ የሆነ ቦታ ሄዶ ምናምን ምናምን ነገር እና እያንዳንዷ መመረጃ የተደገፈች ነገር ነው እያወራቸው ያሉት ማለት ነው። ያኔ አሳማኝ የሆነ ነገር ነው እያወራው ያለት ማለት ነው እና ይሄ ነገር ለምን ይደረጋል? ይቺ አንድ ፍሬ ልጅ ልክ ብሩኬ እንደ ህፃን ነው የሚያያት። አዎ እንደ ህፃን ስለሚያያት ነው እሱ የፈለገ ቦታ አሸሸ ገዳ የሚለው። ለምን ሃይሚ እኮ በሯን ዘግታ ደምንባ ነው የምታለቅሰው፣ ደምንባ ለምን አታ እኮ አይደለም፣ መርጣ መያዝ እኮ ሲጀመር እኮ እሷ ሁሉም እኮ የሚነጠፍላት ሴት እኮ ነች፣ ገብቷቸኋል። ግን ሴትነት ይዟት ነው ቁጥብ ስለሆነች ነው እንጂ ትናንትና ራሱ የሆነ ሙዚቃ በትክታክ ለቋል። ምንም ሚል ሙዚቃ መሰላችሁ የለቀቀው? እኔ በጣም ነው የተናደግኩበት። ከፈለሽ ጥርግ በይ ምናምን የሚል ነገር ነው የለቀቀው ሙዚቃ ለምን አስፈለገ ጥርግ በይ ዛት ሚንስ ሀይኒ ብትሄድ ውሽሚት አለሽ ቅምጧ ነው ለምን እንደዛ ይባላል ብሩኬ አይባልም ሪስፔክት የሚባል ነገር አለ አሁን እንኳን ስተዋራ አንተ ግንፍል ግንፍል ግንፍል ተረጋጋ አባቴ መረጋጋት አለብ። አቃሉ ወይም ጉርምስና ላይ ነህ ያለው። ሃይሚም እኮ ጉርምስና ላይ ናት፣ ግን እንዳንተ ግንፍል ግንፍል ደግሞ አንዷ አቋይ ቆይ ቆይ፣ ሷማ ሚዳቆ በሰፊ ነው መሄድባት ገዝቷን ከፍታ ሰሰድባት የነበረ ሴት አለች። ፎቶዋ ማለኝ ዘቅዝቄ ረግጣት አለኝ። አሁን የእሷ ፕሮግራም አደለም። ምን የመጣውበት ሌላ ጉዳይ ነው እና ለምን አስፈለገ እንደዛ? እስከ ዛሬ በክብር የምታወራትን ሴት ዛሬ ምን ስለተገኘ ሂጂ ምናምን ነገር እንዴ? እሷ እኮ ልትሄድ ፈልጋ እኮ አይደለም ሲጀመር። ችግሩን ወደ ህዝብ ይዛ የመጣው ምን ያክል አንተ ለእሷ ታማኝ እንደሆንክ ምን ያክል ደግሞ እምነትን ጠብቀህ እንደምትኖር ለሀይሚ ምን ያክል እንደምትታመንላት እኛ እናቃለን። መቶ ፐርሰንት በብሩኬ እርግጠኛ ነን ብለን እጃችን አጣጥፈን ተቀምጠናል። ነገር ግን ደግሞ ከካሜራ ጀርባ ደግሞ ሌላ ድራማ የሚሰራ ከሆነ ሀይሚና ብሩኬ ለምን ሚዲያ ላይ ቀሩ ሲባል እንግዲህ የተጣሉንበት ምክንያት ይሄ ነው ብሎ ይፋ ማውጣት ኃጢአት አይደለም። ልክ ነው፣ እውነት ነው ይሄ። ምክንያቱም እኛ እዚህ ቤተሰብ ነን፣ የእናንተ የቤተሰብ አካል ነን ስትጣሉም በችግራችሁ ጊዜ እናንተ ውስጥ ነን፣ ስትደሰቱም እናንተ ውስጥ ነን። ስለዚህ እንደዛ መሆን የለበትም። ግን ታማኝ መሆን ለምን አቃተን ነው የእኔ ጥያቄ። ለምን ማለት ከሀሚ ምን ጎደለ? ያቺ ሴትን ያቺ ሴትን አንተ ካልፈለግካት ለምን ቁርጧን አትነግራትም? ታቃለህ እኮ ያቺ ሴት እንደምታፈቅር፣ ድብና አድርጋ እንደምታፈቅርክ እንዴ ከሆነ ቦታ ሆነ ቦታ የምትንሸራሸረው አንተ በምትሄድበት። ሌላው ነገር ደግሞ ሀይሚን ለማናደድ አፈር ትብላና፣ እሷ ማነች? እሷ ማነች? ይቺ እከካም ይዟት ሄድና ማለት ነው። ማነች እሷ? ምን ስለሆነች ይቺ የጨረጨሰች አሮጊት? አንተ ይኸው ሁሉ ክፍተት የሰጠሃት አንተ። ሼም ይዞህ ነው ማለት ነው። ለዛች ሴት የሆነ የሆነ ቦታ የምትገኝላት ሼም ይዞህ ነው ማለት ነው ሼም ይዞህ ነው ወይ ወይንስ ምንድን ነው? አልገባኝም። በስተመጨረሻማ ሀይሚ የአንተን ክብር ትጠብቅልሃለች። ምንም አልተፈጠረም ብላ ነገሩን አለባብሳ ፕራንክ ነው ብላ ትመጣለች ዛሬ ወይንም ነገር ግን ማለት ነው ይሄ እውነተኛ ነገር ነው ውዶች አስረግጬ ስነግራችሁ ማለት ነው። እውነተኛውን ነገር ነው በፕራንክ መልኳም ያመጣችሁ ግን እውነተኛ ነገር ነው። ክርስቶስን ነው እምላችሁ ክርስቶስን አሁን ነገ ይሁልሽ ፕራንክ ነው ብሩኬን ስሰሪቢው ምናምን ነበር ምናምን ልትሉ ትችላላችሁ። ምድረ ልጋግ አይዶን ኬር ሃይኒኮ ፕራንክ ነው የምትለው የብሩኬን ስም ለመጠበቅ ነው። የብሩኬን ስም ለመጠበቅ ነው፣ ፕራንክ ነው ብላ የምትመጠው ግን ሀይሚ ተሰብራለች። አያችኋት። ፕራንክ ቢሆን እየተሰራ ያለው እውነተኛ ነገር ባይሆን ሀይሚ በሁለት ቀን ጨው ታክላለች? እንዴ በሁለት ቀን ጨው ሰውነቷ ውልቅልቅ ብሏል። የሙልት ሙልት ሙልት ያለፊቷ ራሱ ውጥት ምንም ጥፍት ብሏል። አያችኋት። ውስጧ ርር የውስጧን እሳት ማን ያውቃል? ምን ያክል እንደምትቃጠል፣ ምን ያክል እንደተሰበረ ማን ያውቃል? አፈር ብሉና ሴት ሆናችሁ ሴትን ትሳደባላችሁ። ሲሆን እኮ የብሩኬ ወዳጅም ራሱ ብትሆኑ ብሩኬ ስህተት ካለብክ ልጅቷን አትጉዳት ምናምን ነበር ማለት ያለባችሁ እናንተ ግን አለቅላቂ የወንድ ረሀብተኛ ሁላ ሀይሚ ስታለቅስ ደስ ይላችኋል ሀይሚ ስትሰበር ደስ ይላችኋል ልክ ሀይሚን እንደ ነፍሰ ገዳይ ነው የምታዩዋት እንዴ ለምን ለምን አስፈለገ? ይቺ ሴት አደለች እንዴ? እናትሽ የወለደችሽ ሴት አደለችሽ እንዴ? እኔን አደለም። በጭንቅላቴ መትከን ከፈለግ ስገዬን ቆርጠሽ ቆራርጠሽ ማለት ነው፣ ለውሻ ስጭው። እኔ ከሀቅን ከመናገር መቼም ወደኋላ ኋላ አለለም። እውነትን ከመናገር መቼም ወደኋላ አለለም። እውነቱን ተናግሮ የመሸበት ማደር ይላል ያገሬ ሰው። ቀርበቦሁላ ማለት ነው አለቅላቂ አለቅላቂ የሆነ ነገር ሲፈጠር ብሩኬ ምን ይላል? ሀይሚ ወጣና በሙዚቃ ምናምን ጥርግ በይ እንዳሻሽኒ ምናምን ብሎ ይዘፋፍንላታል። ለምን ቦታ የለውም ማለት ነው። ሲጀመር እኮ እንደሚያስመስል እኮ አክት ያደረ እንትኑ እኮ ሲጀመር ጀምሮ እኮ ብሩኬና ሀይሚ አብራችሁ ሆኑልን ሲባል እንኳን አንድ አይነት ልብስ ልበሱ ሲባል በተደጋጋሚ እኛ ካፕል አይደለንም ማካፕል አይደለንም ብሎ የተውረገረገ እኮ ብሩኬ ነው። ሀይሚ እኮ ደስተኛ ነት። ከመጀመሪያም ጀምሮ ሀይሚ ድብና አድርጋ ነው ብሩኬን የምትወደው የምታፈቅረው። እግዚአብሔርን ነው እምላችሁ። እንደዚች አይነት ሴት ደግሞ ገፍተ ብትሄድ እዛ ሆይ ሆይ ሆይ ሆይ ሆይ ባዮች ሴቶች ቢበዙልህም እመነኛ አይቀናህም። ደምንባት አለቅሳታለክ። ዋጋ ትከፍላለህ። አይናችን እያየ ይች ልጅ ማለት ነው ዳይመንድ ጻቷ ላይ አስረ ቀጥ ብለ ታገባታለክ። አይናችን እያየ ማለት ነው። ምንም አታመጣም። ከእሷ ውጭ ማንንም አታገባትም። ከሰው ውጪ ማንንም አታገባም? ምናልባት እኛ ሞተን ልታገባ ትችላለን እንደዚህ ቆመን አይናችን እያየን ሌላ ሴት አታገባትም። ያቃጠልካት ጊዜ የሰጥሃት ተስፋ ሴት ልጅ ተስፋ ታደርጋለች። ለሴት ልጅ የማትኖርላትን ህይወት ተስፋ አትስጣት። የማትኖርላትን ህይወት ተስፋ አትስጣት። ለምን ሴት ልጅ እድሜዋ ያሳስባታል። ጊዜ ወርቅ ነው ከተጠቀመችሁበት ማለት ነው እና